ሰላም ሰላም የቻናል የቤተሰቦች ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ሁሌም እንደምለቀው አማርኛ ቃል ምስረታ ለጀማሪዎች የሚሆን አጭር አጭር ፊደል ይዤ መጥቻለሁ ማለት ነው። እናንተ እንደተለመደው ቀን በቀን የመለቀውን ቪዲዮ የተከታተላችሁ አማርኛ እንዴት ማወቅ እንችላለን ብላችሁ ለተቸገራችሁ ጀማሪ የሆናችሁ ተማሪዎች አማርኛ እንዴት ማንበብ እንችላለን? መጽሐፍስ እንዴት ነው ምንችለው? እንዴት አድርገን እንቅረጸው? ፊደሎቹን በቃ እንደ አይሆንልን ምናምን ላላችሁ ተማሪዎች ይው እየጻፉ እያሳየኋችሁ ከዚህ ቀጥዬ ደግሞ እያነበብ በስነ ስርዓት ቀስ ብዬ እየቆጠርኩ አሳያችኋለሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ በስነ ስርዓት ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ መከታተል ይኖርባችኋል ማለት ነው። እንደዛ ካረጋችሁ አማርኛ እንዴት አድርገን እናንብብ፣ እንዴት ነው ማንበብ የምንችለው፣ ፊደል ከሀ ጀምረን መቆጠር እንዴት ነው የምንችለው ብላችሁ ለተቸገራችሁ ወይም ደግሞ ላሰባችሁ ተማሪዎች ይህንን ቪዲዮ ሰርቼላችኋለሁ ማለት ነው። ያው እንደተለመደው ከመጀመሪያ ጀምሬ ሰርቻለሁ። ከመጀመሪያ ከሀ ፊደል ጀምሬ ማለት ነው። እየገባችሁ ወደ ላይ ቻናሉ ጋር እየገባችሁ የሰራሁትን ቪዲዮ ማየት ትችላላችሁ። ከሀ ጀምሬ ፊደሎችን እየቆጠርኩ አስተምራለሁ። ከዚሁ ዩቱብ ላይ ራሳችሁን ማብቃት ማሻሻል ትችላላችሁ ማለት ነው። ግን ታዲያ ይህ ሲሆን ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለሌላው ተደራሽ እንዲሁ ተከታተሉ ማለት ነው። ከዛ በመቀጠል ደግሞ በውስጥ መስመር መማር የምትፈልጉ ቶሎ ለማወቅ የምትፈልጉ ተማሪዎች ከዚህ ጋር ባስቀመጡት ስልክ ቁጥር ደውሉልን፣ እኛን መልሳለን። በቴሌግራም በኢሞ በዋሳፕ እናንተ በምትፈልጉት እናስተምራለን። በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እናስጠናችኋለን። በቅርቡ አማርኛ በደንብ ታነባላችሁ ማለት ነው። በደንብ አርጋችሁ ማንበብ ትጀምራላችሁ። በሶስት ወራችሁ በሁለት ወራችሁ ማንበብ ትችላላችሁ። በዚህ ባስቀመጡት ስልክ ሃይበሉን እኛ እንመለሳለን፣ በደንብ እናስጠናቸዋለን። ያው ከዛ ባለፈ ዩቱብ ላይ ደግሞ ቪዲዮን እስከ መጨረሻ በመከታተል ራሳችሁን ማሻሻል ትችላላችሁ ማለት ነው እና ዛሬ ይህንን ይዤ መጥቻለሁ። ቀጥታ ወደ ቪዲዮ እገባለሁ፣ አነብላችኋለሁ። እናንተ ግን አብራችሁ ከኔ ጋር ትቆጥራላችሁ። እኔ ጋር አብራችሁ ትቆጥራላችሁ፣ ታነባላችሁ። ቪዲዮን ጀምሮ መተው አይቻልም። እስከ መጨረሻ ወደ ተከታተሉ፣ ብዙ አይረዝምም ብየ ብዬ ጨርሳለሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ መልካም ቆይታ ይሆንላችሁ። እሺ ተመልሼ አለሁኝ ማለት ነው። አነባለሁ ከመጀመሪያው ጀምሬ ያነባለሁ እናንተ አብራችሁ ከኔ ጋር ታነባላችሁ ትቆጥረላችሁ ማለት ነው። እሺ የመጀመሪያው አማርኛ ቃል ምስረታ ለጀማሪዎች አማርኛ ቃል ምስረታ ለጀማሪዎች ይላል ማለት ነው። ከዚያ ወደ ታች ወደ ታች ነው ማነበው። እንደተለመደው ወደ ታች ወደ ታች ነው ማነበው። በከረና የጻፉት እናንተ ከኔ ጋር አብራችሁ ወደ ታች ታነባላችሁ። እሺ የመጀመሪያው፣ አጠቃላይ አጠቃላይ በአንድ ላይ አጠቃላይ መጀመሪያ ፊደሎችን መቁጠር ከዚያ ጨርሰው ማንበብ ስታደረጉ ቀስ በቀስ ተከታታይ እያነበባችሁ ትሄዱ፣ በደንብ እየገባችሁ ፊደሎች ደግሞ ሁሌም ስለሚመጡ እነዛን እየተጠቀማችሁ ማንበብ ነው። ነገ የምታነቡ ዛሬ የምታነቡ ተመሳሳይ ቃል ሊሆን ይችላል። ለምሳሌ ጠነ ዚጋ አንብባችሁ ከዚህ ጋር ልታገኟት ትችላላችሁ። ቀጥታ እሷን መጥራት ነው ማለት ነው። የአማርኛ ቀላል ነው። ቀጥሎ ደግሞ ይህ ቀበላሉ ይቀበላሉ ይቀበላሉ ይቀበላሉ ይላል ማለት ነው። እሺ ቀጥሎ ሰ ራ ተ ኛ ው ሰራተኛው ሰራተኛው ሰራተኛው ሰራተኛው ይላል ማለት ነው። እሺ ቀጥሎ አ በ ረ ታ ች ይቺ ታ ፊደል አራተኛ፣ ይቺ ደግሞ ች ስድስተኛ ማለት ነው። አበረታች አበረታች አበረታች ይላል ማለት ነው። እሺ ቀጥሎ ዘመናዊ ዘመናዊ ዘመናዊ ይላል ማለት ነው። በመጨረሻ ወንጀለኛ ወንጀለኛ ወንጀለኛ ወንጀለኛ ይላል ማለት ነው። እሺ ከዛ ቀጥሎ በአረንጓዴ በጻፉት ይሄዳለው። እሺ አ ፊደል መለከ ተያው ከዚህ የጻፍኳቸው ፊደሎች ሁሉም ፊደሎች የመጀመሪያ ናቸው። አ ፊደልም የመጀመሪያ ናች፣ መም የመጀመሪያ ናት፣ ለም የመጀመሪያ ናት፣ ከም የመጀመሪያ፣ ተም የመጀመሪያ። የመጀመሪያ ፊደል ሲሆን አጠራሩ አይከብድም ማለት ያው፣ ምንም ቅጥላትም ስለሌለው አይከብድም። እንደዚ አይነት ሲሆን አመለከተ ይላል አመለከተ፣ አመለከተ ይላል ማለት ነው። እሺ ቀጥሎ ደግሞ አ መ ሰ ገ ነ ይህም እንደዛው አ ፊደል መጀመሪያ መም፣ ሰም መጀመሪያ፣ ገም ነም መጀመሪያ ናቸው። አመሰገነ፣ አመሰገነ፣ አመሰገነ ይላል ማለት ነው። እሺ ቅጥላት ሲኖር ነው ትንሽ ያው ለመጥራት ከበድ የሚለው ቅጥላቱን በደንብ ሁለተኛ ፊደል ሶስተኛ ፊደል ምን አይነት ቅጥላት አለው እና ድምጹ ምን አይነት ነው የሚለውን በደንብ አድርጌ ከላይ የሰራሁት ቪዲዮ ላይ ያን ማየት ትችላላችሁ። እሺ ደ በደቡት ቡ በፊደል ቡ በዚህ በኩል ቅጥላቷ ደበደቡት ደበደቡት ደበደቡት ይላል ማለት ነው። ከዚያ በነ ይቺ ፊደል ጸ ናቸ አራተኛዋ ጻ ነ ት በነጻነት በነነት በነፃነት ይላል ማለት ነው። ከዛ መ ሰረተ መሰረተ መሰረተ መሰረተ ይላል ማለት ነው። መፊደል ሰፊደል ረፊደል ተ እነዚህም የመጀመሪያ ናቸው። መሰረተ እሺ። ከዚህ ጋር ረዘም ይላል መጨረሻው አ መ ለ ካ ክት ተከታታይ ሲሆን ድምፃቸውን በትክክል መጥራት ነው እንዳይከብዳችሁ ከፊደል አራተኛ ካ ቀጣይ ደግሞ አሁን የከፊደል ሁና ክ ነች። ካክት አመለካክት አመለካክት አመለካክት አመለካክት ይላል ማለት ነው። እሺ ከዛ በጥቁር ወደ ጻፍኩት መሰረታዊ መሰረታዊ ይላል ማለት ነው። በአንድ ላይ መሰረታዊ መሰረታዊ። እሺ ከዛ አ ጨ በ ጨ በ አ ጨ በ ጨ በ አ ፊደል አዚያ ጨ ፊደል ከዛ በ አሁንም መልሳቸው ጨ ከዛ በ ሁለት ዜ ጨ አለ ሁለት ዜ በ አለ በአንድ ላይ አጨበጨበ፣ መደጋገም አጨበጨበ ጨ ይላል ማለት ነው። እሺ ከዛ መ ጽ ሃ ፍ መ ጽ ሃ ፍ መ ፊደል ጽ ስድስተኛ ሃ መጀመሪያ ፍ ስድስተኛ መጽሐፍ ባንድ ላይ መጽሐፍ። እሺ ከዛ መ ሰ ረ ከዛ ዝ ስድስተኛ መሰረዝ መሰረዝ መሰረዝ ይላል ማለት ነው። ከዛ ለመኖር? ለመኖር ለመኖር ለመኖር ይላል ማለት ነው። ለፊደል መ ከዚያ ነ ፊደል ኖ ር ለመኖር። እሺ በመጨረሻ ተ በሳ አራተኛ ጨ በአንድ ላይ ተበሳጨ ተበሳጨ ይላል ማለት ነው። ተበሳጨ እሺ። ተበሳጨ እሺ። በመጨረሻ በቀይ የጻፉት ነው። በቀይ የጻፉት መጀመሪያ ተ መ ላ አሁንም ላ ከዚያ ሽ ሽ ፊደል ይው ሽ ሽ ሰዓት ሆን አናቷ ጠመም ያለች ስድስተኛዋ ሽ በአንድ ላይ ተመላላሽ በአንድ ላይ ተመላላሽ ተመላላሽ ተመላላሽ። ልክ ከኔ ጋር አብራችሁ ከቆጠራችሁ ሌላውንም ልክ እኔ እንደምቆጥር አድርጋችሁ እየቆጠራችሁ ማንበብ ነው ማለት ነው። እናንተ በተለይ ጀማሪ ማንበብ ላይ ቃል ፊደል ጨርሳችሁ ማንበብ ላይ እንደዚህ እንትን የምትሉ ለምትሞክሩ ተማሪዎች ይሄ በጣም ይጠቅማችኋል። በጣም ነው የሚጠቅማችሁ። ልክ ከኔ ቀር እንደዚህ ካነበባችሁ ነገ ደግሞ ልክ እንደኔ ያረጋችሁ መሞከር ነው ነው። ከዛ በቃ ወደ ነባብ መግባት ነው። ምንም ቀላል ነው ማለት ነው። እሺ፣ ከዛ ተ ፊደል፣ ቀ ፊደል፣ መ ፊደል፣ ጡ ተቀመጡ። በአንድ ላይ ተቀመጡ። ጡ ጠ ጡ ሁለተኛ ቅጥላት ካለው ጠ ብትሉት ለምሳሌ ይሄን ተቀመጠ የሆንባችኋን። ጡ ደግሞ ቅጥላት ካለው ተቀመጡ ተቀመጡ። እሺ መ ሪ ሶስተኛ ናት። ረሩ ሪ ዘወር ካለች ሶስተኛ ናት። መሪ ከዚያ ዎ ዎ ፊደል የመጨረሻው ዎ ነው የሚሆነው። ከዚያ ች መሪዎች መሪዎች መሪዎች መሪዎች ይላን። ከዚያ ም ክትል እነዚህ ፊደሎች ሁሎችም ስድስተኛ ናቸው። መ ስድስተኛ፣ ክ ስድስተኛ፣ ትም ስድስተኛ፣ ልም ስድስተኛ። በአንድ ላይ እነዚህን መጥራት ምክትል፣ ምክትል፣ ምክትል፣ ምክትል ይላል ማለት ነው። ከዛ መቀበል። በአንድ ላይ መቀበል፣ መቀበል ይላል ማለት ነው። መቀበል፣ መቀበል፣ የሆነ ነገር መቀበል። እሺ፣ በመጨረሻ ዘ በ የኘ ፊደል ኞ ነች መጨረሻዋ ኞ ች ዘ በ ኞ ች ኘ ፊደል ትንሽ ትከብራለች። አጠራሯ ኘ ኙ ኚ ኛ ኘ ኚ ኞ የምትለዋ ፊደል አያት እቺ ዘበኞች ዘበኞች ዘበኞች ይላል ማለት ነው። ይህን ይመስላል የዛሬ ቪዲዮ ይዤላቸው የመጣው ቪዲዮ ይህን ይመስላል ማለት ነው። እናንተ ቪዲዮውን ጀምራችሁ መተው ሳይሆን እስከ መጨረሻው ድረስ በመከታተል ማንበብ መጻፍ ትችላላችሁ። በጣም ፍላጎት ያላችሁ ተማሪዎች በደንብ ተከታተሉ። ሁሌም ቀን በቀን የምለቀው ቪዲዮ አለ። ልክ እንደዚ አይነት ከፊደል ጀምሬ እንደዚህ ቃል እየመሰረቱ እርዘም ያለም አጭርም አሁን ይሄ ለምሳሌ ከአራት ፊደሎች የበዛ ነው። ለምሳሌ በአራት ፊደሎች አሁን እቺ በአራት ፊደል የተመሰረተ ነው። ሌላ በአምስት የተመሰረተ አለ። በስድስት የተመሰረተ አለ። ይህ ማለት ረጅም ነው ማለት ነው። ለምሳሌ ረጅም ጽሑፍ ቢሆን ከዚህ እስከዚህ የረዘመ ጽሑፍ ቢሆንም መሀል ላይ ክፍተት እየተደረገ ይጻፋል እንጂ ከዚህ የረዘመ አረፍተ ነገር ቢሆንም አይከብድም ማለት ነው። ይሄ ግን ቃል ነው። አጭራጭ የሆነ ነገር መጠሪያ፣ የስም መጠሪያ ቃል ይባላል እና ይህ ቃል ነው። እርዘም ያለ ነው። ይህን ካነበባቸው ረጅም አረፍተ ነገር በረጅሙ የተጻፈ ነገር አይከብዳቸውም ማለት ነው። ይህን ነገር ካነበባቸውና ቀን በቀን መለቀው ቪዲዮ አለ። እሱንን እየገባችሁ መከታተል ትችላላችሁ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ። ለሌላው ተደራሽ እንዲሆንልኝ ለእኔም ያው ስለሚጠቅመኝ ማለት ነው። ከዛ ባለፈ ደግሞ ያው በውስጥ መስመር ማጥናት፣ መማር፣ ተሎ መውቅ፣ ተሎ ማንበብ ፍላጎት ያላችሁ ተማሪዎች ከዚህ ጋር ባስቀመጡት ስልክ ደውሉልን። እኛ እንመልሳለን እናስተምራችኋለን ማለት ነው። ትምህርት እንሰጣለን። በተሎ ታነባላችሁ ትጽፋላችሁ ማለት ነው። በሌላ ቪዲዮ እስከምንመለስ የዛሬ ቪዲዮ ይህን ይመስላል። ሰላም ሁኑልኝ። ቻው